በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከዕለታት አንድ ቀን እግዚሃርያ ጸጋ ዘአብን ጌታዬ የምነግርህ ነገር ነበረኝ ብነግር ትቀበለኛለህን? አለችው። በጎ ነገር ከሆነ ቀበልሻለሁ፣ መልካም ካልሆነ ግን አልቀበልሽም አላት። ጌታዬ ነገር ውስጥ ደግ ነው ባለችው ጊዜ እንድትነግረው ፈቀደላት። እንሆ አባትህም እናትህም ሞቱ፣ እኛም ልጅ የለን፣ ገንዘባችን ለማን ይሆናል? ለቤተ ክርስቲያን የሚያሻውን እንስጥ፣ ለነዳያንም የሚያሻውን ምጽዋት እናድርግ። በኃጢያት ከመገዛት እግዚአብሔር ነጻ ያደርገን ዘንድ ወንዶችንም ሴቶችንም ባሪያዎቻችን ነጻ እናደርጋቸው። የቀረውን የቤት ዕቃችንን ሁሉ ለድሆች እንስጠው። ብድራችንን እግዚአብሔር ይከፍለን ዘንድ ልጅ ወልደን ስፍር ቁጥር የሌለው ይህንን ሁሉ ገንዘብ ሰብስበን ብናቆየው ምን ይረባዋል? ምን ይጠቅመዋል? እግዚአብሔርን ደስ የሚያሰኝ ካልሆነ ሁሉም ፈጥኖ ይጠፋበታልና። እህቴ ነገስስ እጅግ ያማረ የተወደደ ነው። ነገር ግን ጥቂት እንታገስ። እንዲህ የሚል ጽሑፍ አለና ለመስጠት አትቸኩል፣ ከሰጠህም በኋላ አይቆጭህ። የሚጠራጠር ሰው ከእግዚአብሔር አንድነት የተለየ ነውና እግዚአብሔርም ጌታዬ ይህ ላንተ አይደለም። ለበጎ ስራ እንቸኩል፣ እንጂ ሰው ከሞተ በኋላ እግዚአብሔርን የሚያመሰግነው ማን ነው? ለመስጠት ቢቻለን መጽዋትን ነብሳችንን ደስ እናሰኛት ፈጣሪያችንንም ደስ እናሰኘው እንጂ። ጸጋ ዘአብም ይህን ነገር ከሚስቱ ሰምቶ ፈጽሞ አደነቀ። አንቺ ሴት ሃይማኖትሽ ፍጹም ነው። የእግዚአብሔር ዳረጎት ስጦታ ነሽ። ስለ አንቺ ነቢያት እንደተናገረ እናገራለሁ። ስራና ልጅ ስም ያጠፋሉ፣ ከሁለቱም ይልቅ ልቧ ቀና የሆነ ሴት ትበልጣለች። ወዳጄ፣ ወገን ዘመዶቹ ይጠቅማሉ፣ ከእነርሱም ይልቅ ለባሏ ደግ የሆነች ሴት ትበልጣለች። ስለ ምክርሽ ምን እንዲህ እላለሁ። ወንድም ረዳትም በመከራ ጊዜ ኃይል ይሆናሉ፣ ከሁለቱም ይልቅ ለማዳን ምጽዋት ትበልጣለች። ወርቅና ብር ሀገርን ያጸናሉ። ከሁለቱም ይልቅ በጎ ምክር ትበልጣለች። ማክበር፣ ገንዘብ ማግኘት ልቦናን ደስ ያሰኛል። ከነዚሁ ይልቅ እግዚአብሔር መፍራት ትበልጣለች። የምታሳጣቸው የለም ረዳት አትሻም። እግዚአብሔርን መፍራት እንደ ገነት በረከቷ ብዙ ነው። ፍጹም ክብር ተድራ ደስታ በእሷ ይገኛል። አንቺ ሆይ ልቦናሽ በጎ ነገርን አስቧልና እውነት ነገር ተናገርሽ። ያልሽኝን ሁሉ ፈጥኜ አደርጋለሁ። ይህንንም ተናግሮ ገንዘቡን ሁሉ ለነድያን መጸወተ። ባል ልጁ ረዳት ስለሌላት አሳዳጊ መጋቢ ለሌለው ሁሉ ረዳት ቸር የሆነች ሚስቱ እንደነገረችው እኩሌታውን ገንዘብ ለቤተ ክርስቲያን ሰጠ። ደግመኛም ወንዶችንም ሴቶችንም ባሪያዎቹን ጠርቶ ወደ ወደዳችሁበት ሂዱ፣ ለእግዚአብሔር ብዬ ከመገዛት ነፃ አውጥቻችኋለሁ። እኔም ሚስቴም ከዲያብሎስ መገዛት ነፃ ያደርገን ዘንድ። ወንዶችም ሴቶችም ባሪያዎች እንዲህ ባላቸው ጊዜ እጅግ አዘኑ። ጌታችን ሆይ ምን አደረግን? አባታችን ሆይ የሚያሳዝንህን ስራ ምን ሰራን? ብንበድልህም እንሆ አለንጋው በጅራፍ በፊትህ አለ ግረፈን፣ እንገረፋለን አሉት። ጸጋ ዘአብም ያሳዘናችሁ ነገር የለም፣ በእውነት ከፊቱ ቁመው የሚያስ የሚያገለግሉት ካህናት በአባቶች በረከት እግዚአብሔር ይባርካችሁ ከኔ ቤት ልትኖሩ ብትወዱ ግን እንደ ቤት ልጅ ሆናችሁ ኑሩ እንጂ ባሪያዎች አይደላችሁም። ወንዶችም የጸጋ ዘአብ ወዳጆች፣ ሴቶችም የእግዚሀርያ ባለሟሎች ይባሉ ይበሏችሁ አላቸው። እንዲህም ባላቸው ጊዜ ሴቶችም ወንዶችም ደስ አላቸው። እጁን እግሩን ሳሙት። ወንዶችም ሴቶችም እንደ ባለቤት ነጻ